ባለ ወርቃማዋ እንቁላል ዳክዬ። በአንድ ወቅት አንድ ምስኪን ገበሬ ከሚስቱ ጋር በደህንነት ይኖር ነበር። ታዲያ ይህ ገበሬ ስራው አትክልቶችን መሸጥ ነበር። አትክልቶችን በመሸጥ የሚያገኘው ገንዘብ ግን ጥቂት በመሆኑ ከባለቤቱ ጋር እንደፈለጉት ለመኖር አላስቻላቸውም። ስለዚህ እለት ዕለት ተጨማሪ ገንዘብ የሚያገኝበትን መንገዶች ይፈልግ ነበር። ከዕለታት በአንድ ቀን ገበሬው እንደተለመደው አትክልት ጭመር አድርጎ ሊሸጥ ወደ ገበያ ሲሄድ ከሸጠም በኋላ ተጨማሪም ገንዘብ በማግኘቱ በዚህ ተደስቶ እንቁላል እየሸጠ ለመኖር በማሰብ አንዲት ወርቃማ ዳክዬ ገዛ። ወርቃማዋን ዳክዬ ይዟት ወደ ቤቱ እየሄደ እያለ እጁ ላይ እንቁላል ጣለች። በጣም ተደሰተ። ጠጋ ብሎ ሲያይም ዓይኑን ማመን አልቻለም። ዳክየዋ የጣለችው የወርቁ እንቁላል ነው። እየተጣደፈ ወደ ቤቱ ገባና ሚስቱን ወደ ጓዳ እጇን እየጎተተ ወሰዳት። እጁ ላይ የዳክየዋን ወርቃማ እንቁላል አሳያት። በዛው ቅጽበት ዳክየዋ ሚስቱ እጅ ላይ ተጨማሪ እንቁላል ጣለች። ሚስቱን ነገሩን በመደነቅ ስትመለከት ባለቤቱ የተፈጠረውን ሁሉ ነገራት። በዚህም ገበሬውና ሚስቱ እጅግ በጣም ተደሰቱ፣ ፈጣሪያቸውንም አመሰገኑ። ብዙም ሳይቆዩ ገበሬውና ሚስቱ ብዙ የወርቅ እንቁላል ኖራቸው እጅግ በጣም ሀብታም መሆኑ። በጊዜ ብዛት ግን ገበሬው ከድህነት ያወጣችውን የዳክየዋን ውለታ አረሳ። ከዕለታት አንድ ቀን ገበሬው እንዲህ ሲል አሰበ፣ ይህች ወርቃማ ዳክዬ በቀን በቀን አንድ የወርቅ እንቁላል የምትጥል ከሆነ ሆዷ ውስጥ እጅግ ስፍር ቁጥር የሌለው ብዙ እንቁላል ይኖራል ብሎ አሰበ። ይህንንም ሁሉ በአንዴ በማግኘት በሀብቱ ተወዳዳሪ የሌለው እጅግ ባለጠጋ መሆን ፈለገ። እንዲህም አለ፣ አንድ እንቁላል በቀን በቀን ከማገኝ ይልቅ ዳክየዋን ገድዬ ሆዷ ውስጥ ያለውን ለቁጥር የሚያታክት የወርቅ እንቁላል ሁሉንም በአንድ አግኝቼ እጅግ በጣም ባለጠጋ ሆናለሁ። ይህንንም ሀሳቡን እውን ለማድረግ ሰው ሁሉ እስኪተኛ ጠብቆ ዳክየዋን ገደላት። ብዙ ወርቅ ለማግኘት መባሰቡም በፍጥነት ሆዷን ከፈተ። ዓይኑን ማመን አልቻለም። ከአንድ እንቁላል በቀር ሌላ ነገር ማግኘት አልቻለም። ተቻክሎ በሰራው ስራ እጅግ ተጸጸተ። ስግብግብነቱ እንደገና ድሃ እንዲሆን ስላደረገው እጅግ አዘነ። በዚህም ስራቸው ተመልሰው ወደ ቀደመው ድህነታቸው ተመለሱ። የጉንዳንና የፌንጣ ታሪክ። በአንድ ወቅት በወንዝ ዳር ባለ የሳር ሜዳ ውስጥ ብልሁ ጉንዳንና ሞኙ ፌንጣ ይኖሩ ነበር። ወቅቱ የስንዴ እህል የሚሰበሰበበት የበጋ ጊዜ በመሆኑ ጉንዳኑ ለክረምት ጊዜ የሚሆነውን ምግብና መጠለያ ለማዘጋጀት ጠንክሮ ይሰራ ነበር። ጉንዳኑ እህል በመሰብሰብ በጀርባው ላይ የተሸከመ ቀኑን ሙሉ ከንጋት ጀምሮ እስከ ምሽት ድረስ በትጋት ይሰራል፣ ያጠራቅማል። በአንጻሩ በሳር ሜዳ ውስጥ ጊዜውን በመዝሙርና በጭፈራ ብቻ የሚያጠፋ ስራም የማይወድ አንድ ሞኝ ፌንጣ ነበረ። እየዘመረ እና እየጨፈረ ወዲያ ወዲህ እያለ በሳሩ ላይ ይዝናና ነበር። ጉንዳኑ በፌንጣው ድርጊት እጅግ በመገረም ክረምቱ ሲመጣ ምን ለመብላት እንዳሰበ ጠየቀው። ይህንንም ፌንጣው በበጋ ወቅት በቂ ምግብ እንዳላቸው በመግለጽ ጉንዳኑ ላይ በማሾፍ ይልቅ ብዙ ጊዜ ለቀረው ክረምት ከማሰብ ይልቅ ስራውን ትቶ መጥቶ ከእርሱ ጋር እንዲጫወት ጠየቀው። ጉንዳኑ ለክረምት ምግብ እያጠራቀምኩ ነው ብሎ በማለት መለሰ። ሰነፉ ፌንጣ በአንፃሩ ስለ ነገ አያሳስበኝም በማለት ተናገረ። ጉንዳኑም የፌንጣውን ምግብል ችላ ብሎ ስራውን ቀጠለ። ብዙ ሳይቆይ በጋ አልፎ ክረምት ደረሰ። ከክረምቱ ቅዝቃዜ የተነሳ ፌንጣውም የመዘመርን የደስታ ፍላጎቱን አጣ። የክረምቱን ቅዝቃዜ ፌንጣው መቋቋም ስላልቻለ ተራበ። በረደው በዚህ ድርጊቱም አስቸጋሪ ሁኔታ ውስጥ ራሱን አገኘው! እንዴት አድርጎ ራሱን ማዳን እንዳለበት አሰበ ፌንጣውም ድካም ላይ እንዳለ ድንገት ስለ ጉንዳን አስታወሰና ምግብና መጠለያ ለመለመን ወደ ጉንዳኑ ሄደ በእርጋታ የጉንዳኑን በር ለእርዳታ አንኳኳ ጉንዳኑም ጋቢውን ለብሶ በሩን ሲከፍት ፌንጣው በሩ ላይ በርዶት እየተንቀጠቀጠ አገኘው። ፌንጣውን በሰለለ በሰላለ ድምፅ ምግብና መጠለያ ማግኘት እንደሚፈልግ ለጉንዳኑ ነገረው። በዚህም ጊዜ ጉንዳኑ ለክረምት የሚበቃ ምግብ ለማጠራቀም በበጋ ብዙ ደክሞ ስለነበር እየበላና እየጠጣ ተመችቶት ይኖር ነበር። በበጋው ወቅት ፌንጣው ያን ያፌዝበት ስለነበር ሌላ ቦታ ሄዶ እንዲዘፍንና ምግብና መጠለያ እንዲያገኝ በርካታ ነገረው። ሰነፉ ፌንጣ በበጋ ጊዜ በመዘመርና በመጨፈር ጊዜውን ከማጥፋት ይልቅ ለክረምት የሚበቃውን ምግብ መቆጠብና መጠለያ ማዘጋጀት እንደነበረበት ያን ጊዜ ተረዳ። ከዛ ፌንጣው ጉንዳንን ይቅርታ በመጠየቅ አብሮ ገብቶ እንዲኖር እርሱን ጠየቀው። ከዛም በቀጣይ በጋ ከስተቱ እንደሚማር ነገረው። ጉንዳኑም የፌንጣውን ከስተቱ መማር በመመልከት እሺ ብሎ ይቅርታውን ተቀብሎ ክረምቱን አብረው አሳለፉ።